በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ፣ እንደምን አላችሁ? ይህ ገብረ መስቀል ሚዲያ ነው። ማክሰኞ እና አርብ በየሳምንቱ በተከታታይ የምንማማረው ሥርዓተ ቤተ ክርስቲያን ዛሬም ይቀጥላል። ሃያ ሦስተኛ ክፍል ነው። ዛሬ የምንማማርበት ያለንበት መነሻችን የሚሆነው ወንጌል ከተነበበ በኋላ ምስባክ ይሰበካል። ዲያቆኑ ሁለት ጊዜ፣ እኛ ደግሞ ሶስት ጊዜ፣ አምስት ጊዜ ምስባኩን እንሰብክና ሀሌሉያ ቁሙ አጽሞ ወንጌለ ቅዱሰ ብሎ ዲያቆኑ ቁሙና አድምጡ ቁሙና አድምጡ ዘላለማዊው የእግዚአብሔር ቃል ወንጌል ቅዱስ የሆነ ወንጌል ሊነበብ ነውና ቁማችሁ አድምጡ ብሎ ዲያቆኑ ስለ ወንጌሉ ያውጃል። ካህኑ ከመቅደሱ ወደ ቅድስቱ ወንጌሉን ይዞ ሊወጣ ባለፈው እንደተነጋገር ነው። መጀመሪያ ንፍቁ ካህን ወንጌሉን ወደ ገባሬ ሰናዩ ካህን እንደዚህ አድርጎ አዙሮ ካህኑ ገባሬ ሰናዩ ደግሞ ጽንሐ ይዞ መንበሩን ይዞራሉ። መንበሩን ከዞር በኋላ በመንበሩ ፊት ለፊት በሚመናኑ በቅድስቱ ፊት ለፊት ላይ ተጨማሪው ካህን ንፍቁ ማለት ነው ለገባሬ ሰናዩ ይህንን እንዲህ አርጎ ይዞት የነበረውን አዙሮ ለገባሬ ሰናዩ ይሰጠዋል ማለት ነው። ገባሬ ሰናዩ ካህን ደግሞ ወደ መንበሩ እንደዚህ ይሰግድና ያንን ወንጌል እንዲህ አድርጎ ወደ ሚመናኑ ይዞ ማለት ነው። ፊት ለፊት ነው። እንደዚህ አድርጎ ይዞ ወደ ሚመናኑ ወንጌል ቅዱስ ዘዜኖ ማቴዎስ፣ ዘዜኖ ማረቆስ ዘዜኖ ሉቃስ ይላል። ሦስቱ አንድ ናቸው የተናገረው የመሰከረው ማለት ነው። አራተኛው ግን ዮሐንስ ለየት ይላል። ዘሰበከ ዮሐንስ ሰባኪ ወንጌል ነውና የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ ነዋ። ቃለ ዐዋዲ ዘይሰብክ በገዳም ከጫካ ነስሑ እስመ ቀርበት መንግስተ ሰማያት፣ መንግስተ እግዚአብሔር ቀርባለች እና መንግስተ ሰማያት ቀርባለችና ወደ ንስሐ ግቡ እያለ የመጣ የመጀመሪያ የአዲስ ኪዳን ሰባኪ ወንጌል ስለሆነ ዘሰበ ከዮሐንስ ይላል ማለት ነው። ዮሐንስ ወንጌል ከሆነ ሶስቱ ግን ዘዜ ነው የሚባል ማለት ነው። ይህን ይልና ይወጣል ማለት ነው። ይህን ወንጌል ቅዱስ መጽሐፍ ምን ይላል? ወመጻሕፍት ይትከሰት አለስን ይላል። ዛሬ በዚህ ዓለም ላይ እነሆ የውሸት የዘመድ በዘመድ ምስክርነት አለ፣ በገንዘብ ምስክርነት አለ፣ በጓደኝነት ምስክርነት አለ። በብዙ አይነት መልኩ በማወቅም ባለማወቅም በስሜትም በተለያየ መልኩ የእውነትም ምስክሮች አሉ፣ የሐሰትም ምስክሮች አሉ። የትኛው ያመዝናል የሚለውን እንግዲህ እንደየአካባቢና እንደየህሊናው ዳኛ አድርገን የምንወስደው ነው። በአጭሩ ግን መልካም ምስክሮችም አሉ እውነትን የሚመሰክሩ። ነገር ግን በዓለም ላይ ያለው ትልቁ ግን ሽፋን በአሁን ሰዓት ላይ የሐሰት ምስክር ነው፣ የገንዘብ ምስክር ነው፣ የጓደኛ ምስክር ነው። ጠላትን ለመጥራትና ለማሳደድ፣ ጎረቤትን ለማሳደድ ይልቁንም ደግሞ ጠላኖ እና ሳይህ ጠላሁ የምንለውን ሰው በሐሰት ለመወንጀል የገንዘብ፣ የጓደኛ፣ የዘመድ ምስክሮችን እንሰበስባለን። ባጭሩ ይህን ይናገራል። ነገር ግን ይሄ ወንጌል ካህኑ ወንጌል ቅዱስ ብሎ እንዲህ አድርጎ ወደ ምእመናኑ አዙሮ የሚናገረው ይህ ወንጌል ምስክር ነው ነው፣ ምስክር ነው። አዎ ወንጌል ለምሳሌ አንድ ቅዳሴ ሲቀደስ የጳውሎስ መልእክት እንደገና ደግሞ ከሌሎቹ ቅዱሳን መካከል ወይም ጴጥሮስ ወይም ዮሐንስ፣ ወይ አይቆብ ወይ ይሁዳ ወይ ራእይ ከነዚህ አንዱ የሐዋርያ አስራ ከወንጌል ደግሞ ከአራት ወንጌላውያን አንዱ ከምስፋክ ደግሞ የልብ አምላክ ዳዊት መዝሙር ከአንዱ እነዚህ ቅዳሴ በተቀደሰ ቁጥር አይቀሩም ማለት ነው። የነዚህ መጨረሻ ሰብሳቢያቸው ቅዱስ ወንጌል ነው ማለት ነው። ቅዱስ ወንጌል ሲል ምን አለ? እነዚህ የተነበቡ መጻሕፍት በሙሉ ሰምታችኋቸዋል፣ አድምጣችኋቸዋል፣ አስቀድሳችኋል፣ ቆማችኋል፣ ልትፈጽሟቸው ግድ ነው። አዎ ተነበዋልና ተተርጉመዋል፣ ተተርጉመዋልና ተሰምተዋል፣ ተሰምተዋልና መፈጸም አለባቸው። ከተፈጸሙ ደግሞ እኛ ስራቸውን በእነዚያ በህጎቹና በቅዱስ ቃሉ መስመር መንገድ መጓዝ አለብን። የተማርነውን እንድንኖረው የኖርነውን ደግሞ ለሰዎች ምስክር እንዲሆንና ለእኛም ደግሞ ምስክር እንዲሆን ግድ ነው ይላል፣ ግድ ነው ይላል። ስለዚህ ምንድነው እያለ ያለው ካህኑ? ይህ ወንጌል በመጨረሻው ሰዓት ምስክር ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 25 ላይ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አላስፈታችሁኝም፣ ራቁቴን ሁኜ አላለበሳችሁም እያለ ስድስት ነገሮችን ይናገራል አይደለ። እዚህ ላይ ግን ምንድነው። ወንጌሉን ሰምታችሁ ለተራቡት አላበላችሁም፣ የታረዙትንም አላለበሳችሁም፣ የተጠሙትንና የተራቡትን አው አልመገባችሁም፣ የታሰሩትንም አልጠየቃችሁም፣ አላስፈታችሁም። ይሄ መች አየንህ፣ መቼ ታሰርክ? የሚል አንደበት ቢመጣ የታሰረ ድሃ፣ የተራበ ድሃ፣ የተጠማ ድሃ፣ የተራቆተ ድሃ ላደረገ ለእኔ ያደረገ፣ ያላደረገ ደግሞ ለእኔ አላደረገም። ለዚህ ምስክሩ የተነበበው ወንጌል ነው። የቅዱስ ወንጌል ነው የተነበበው፣ መልእክት ነው የተሰበከው፣ ምስባክ ነው የቀረበው፣ የሐዋርያት ስራ ነው የቀረበው። ከሰባቱ ኪዳናት መካከል አዲስ ኪዳናት መካከል ያለው ወየ ጴጥሮስ ነው የተነበበው፣ ወየ ዮሐንስ መልእክት ነው፣ ወየ ይሁዳ ነው፣ ወየ ያዕቆብ ነው፣ ወየ ዮሐንስ ራእይ ነው። የተነበቡት መጻሕፍት ከመዝሙር ጀምሮ ያሉ ምስክሮች ናቸው የሚል ነው ማለት ነው። አጭሩ ከዚህ በኋላ ይወጣና፣ ካህኑ ይህንን ወንጌል ቅዱስ ዘዜነዎ ማቴዎስ ሄድና ይወጣና፣ ከወጣ በኋላ ወንጌሉን ምን ያደርጋል ማለት ነው? ለንፍቁ ካህን ይሰጠዋል። ቤተ መቅደሱ ውስጥ ንፍቁ ካህን ለገባሬ ሰናይ ሰጥቶታል። አሁን ደግሞ እዛ ቅድስቱ ላይ ቁርባኑ ላይ እርገቱ ላይ ቆሞ ካህኑ ገባሬ ሰናዩ ለንፍቁ ይሰጠዋል። አዎ ለንፍቁ ሲሰጠው ንፍቁ ደግሞ ለገባሬ ሰናዩ ዲያቆን ይሰጠዋል። ገባሬ ሰናዩ ዲያቆን የያዘውን መስቀል ደግሞ ለገባሬ ሰናዩ ካህን ንፍቅ ይሰጣል ማለት ነው፣ ይቀየራል። ዲያቆኑ የያዘው መስቀል ወደ ካህኑ ይመጣል፣ ካህኑ የያዘው ወንጌል ደግሞ ወደ ዲያቆኑ ይሄዳል። ነው ማጨራጋናለስ ማለት ነው። አሁን ዲያቆኑ ወንጌሉን እንዲከፍ አድርጎ ይይዝለታል። ካህኑ መስቀሉን ይዞ ምን ይላል? ያነባል ማለት ነው፣ የለቱን ወንጌል ያነባል። ይሄ የቆመ መስቀል፣ ይሄ የተለበበ ወንጌል፣ ይሄ የተሰበከ ምስባክ፣ አጠቃላይ በቅዳሴው መካከል ላይ የሰማነው ቃል እግዚአብሔር በመጨረሻው ሰዓት ላይ ምስክር ሆኖ ይቀርባል። ወመጻሕፍት ይትከሰት አለ ማለት ለምስክርነት ይቀርባሉ ነው። በዚያን ሰዓት ላይ እንግዲህ ያው አልሰማሁም፣ አላየሁም፣ መጽሐፍ ቅዱስ አልነበረኝም፣ ቤተክርስቲያን እዚህ አላስቀደስኩም የሚሉ ነገሮች ምክንያት ሊሆኑ አይችሉም። ምክንያት የሰው ልጅን ከኃጢአት ነፃ አያደርገውም። ስራ ነው ነፃ የሚያደርገው። አዎ፣ ስራ ከባርነት ነፃ ያደርጋል። መልካም ስራ ከጥያቄ ነፃ ያደርጋል። መልካም ስራ ከወቀሳ ነፃ ያደርጋል። ስለዚህ ሁላችንም በዓለም ላይ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ልጆች ወንጌል ሲቀደስ ያሉ መልእክታትንን ሲቀደስ የሚነበብ ወንጌልንን ለምሳሌ ከውሉ ብንጀምር በምስባክ መልኩ የቀረበውን የዳዊት መዝሙር በመጀመሪያ ከ14ቱ መልእክት አንዱ የሚነበበውን የቅዱስ ጳውሎስ መልእክት፣ ከዚያ ቀጥሎ ከመልእክታቱ ከነዚህ ከቅዱሳኑ መካከል ደግሞ አንዱ የሐዋርያ ስራ አንድ የሆነ ምዕራፍ፣ ከወንጌላውያን ደግሞ ከአራቱ አንዱ። እነዚህ ሲነበቡ በቅዳሴ መካከል ላይ የያዘውን ወንጌል በሞባይላችንም ይሁን በእጃችን መጽሐፍ ቅዱስ ከያዝን እንከታተል። ዲያቆናቱ ሲያነቡ፣ ካህናቱ ሲያነቡ እንከታተላቸው። ይሄ መልእክት ነው። ሌላው በየቤታችን መጽሐፍ ቅዱስ ልንይዝ ይገባናል። ሌሎች በዚህ ይቀድሙናል። መጽሐፍ ቅዱስ በእጁ ላይ ይዞ የማይጓዝ የለም። ይጠቀምበት፣ አይጠቀምበት ሌላ ጉዳይ ነው። ያጣማው ያጣማው ሌላ ጉዳይ ነው። ነገር ግን መጽሐፍ ቅዱስ ሁሉም ይዞ ሲጓዝ እናያለን። እንደ ኦርቶዶክስ፣ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መጽሐፍ ቅዱስ ለተወሰኑ አገልጋዮች ብቻ የምንተወው ጉዳይ አይደለም፣ አይደለም። በየቤቱ መቼም ትንሽዬም ይሆን ትልቅዬ ኑሮ አለ። ኑሮውን ለመኖር ሽንኩርት ለመክተፍ ቢላ የሌለ የለም። ብረት ድስት የሌለ የለም። ስለዚህ ለስጋዊ ኑሯችን ቢላ በቤታችን የማይጠፋ ከሆነ፣ ብረት ድስት በቤታችን የማይጠፋ ከሆነ፣ ውሃ መቅጃ ጀሪካን በቤታችን የማይጠፋ ከሆነ፣ ለነፍሳችን መጽሐፍ ቅዱስ መዝገበ ጸሎት ቤታችን ላይ ሊጠፋ አይገባውም ነው። ይህ እንደ መልዕክት ነው። ይህን ካልን ካህኑ ወንጌሉን ካነበበ በኋላ ወንጌሉን አድርጎ ሲጨርስ ዲያቆኑ የሚናገረው ቃል እግዚአብሔር አለ፣ ጻኡ ንዑሰ ክርስቲያን ይላል። እዚህ ላይ ነው እንግዲህ ያለነው ይህን እንነጋገር። ወንጌል ከተነበበ በኋላ ዲያቆኑ ንዑሰ ክርስቲያኖች ውጡ ብሎ የሚያውጅበት ምክንያት ንዑሰ ክርስቲያን የሚባሉት የክርስትናን ትምህርት ገና በመማር ያሉትና ያልተጠመቁት ስለሆኑ ለመቁረብ የማይችሉ በመሆናቸው ነው ይላል። እናብራለ ቤተ ክርስቲያናችን ሦስት ዐይነት ምድቦችን ትመድባለች። ሦስት ዐይነት ምድቦች የመጀመሪያው በአርባ ቀንና በሰማንያ ቀን አዎ በዘሌውያን ምዕራፍ 12 ላይ እንደምናየው ሙሴ እንዳስቀመጠው በሴቶች ላይ ያለው ፈሳሽ የሚቆመው ወንድ ከተወለደ በአርባ ቀን ሴት ከተወለደች በሰማንያ ቀን በእናቶች ላይ ያለው ፈሳሽ ይቆማል። ይሄ ፈሳሽ ሲቆም ወንድ ከሆነ በአርባ ቀን ሴት ከሆነች በሰማንያ ቀን ወደ ቤተ ክርስቲያን ይዘው ሂደው ሀብተ ውልድና ስመ ክርስትና ያሰጣሉ። ኦርቶዶክሳዊ ምዕመን የወለደው ልጅ ስላም አይደለም አይዘም አይደለም፣ ህግን ለመፈጸም ነው ይታ። ህግ ለፈጸመ ለምሳሌ ክርስቶስን እንመልከት። ምንድን ነው መጣ። በቤተልሔም ተወለደ በስምንተኛው ቀን ጥር 29 ቀን ተወልዶ ከታሳስ ሁለትን ይዛለን ጥር ስድስት ቀን ቤተ ግዝረት ገባ። አሁን ህግን ፈጸመ ማለት ነው። ቀጠለና ደግሞ የካቲት በአርባኛው ቀን ደግሞ ምን አደረገ? የካቲት ስምንት ቀን ደግሞ በአርባኛው ቀን ወደ ቤተ መቅደስ ገባ። ማን ክርስቶስ ማለት ነው። እሱ ክርስቶስ ነው። እኛን ክርስቲያኖች ያደረገን አምላክ ማለት ነው። ይህንን ማየት ነው። እመቤታችን ምንም የለባትም፣ ምንም የለባትም በሰውነቷ ላይ ማለት ነው። አዎ ይሄ ጥንተ አብሶ የሚባለውም የለባትም። እንደገና ደግሞ በሰውነቷ ላይ ያለ አዋላጅ ያለረዳት ያለ ረዳት በአምላክ ፈቃድ አምላክን የወለደች እናት ናት። ነገር ግን ሕጉ በአርባ ቀን ይላልና ልጇ የመጣው ሕግን ሊፈጽም ነው። ሕግን ሊያጠናቀቅ ነው። እሷም ደግሞ የሕግ አዎ ተገዥ ናትና በአርባ ቀን አምላክን ስለወለድኩ ቀንስ አልገባችም። አምላክን ስለወለድኩ ብላ ጨምረም አልገባችም። በአርባኛው ቀን በሙሴ ሕግ ወደ ቤተ መቅደሱ ልጇን ሊዛግበታለች። ይሄ ማለት ለእኛ ለእናቶቻችን በአርባ ቀን ፈሳሻቸው ስለሚቆም ነው። ለእናቶቻችን ሴት የወለዱ በሰማንያ ቀን ፈሳሻቸው ስለሚቆም ነው ለድንግል ማርያም ግን ተሰራይሃ ለሕግ ወፈጻሚሃ ለሕግ የወለደችው ልጅ ሕግን የሰራ ሕግን የሚፈጽም ነውና መጽሐፍ ህግ መጽሐፋዊ ህግ፣ ጸባያዊ ህግ መጽሐፋዊ ግዝረትን መፈጸም፣ ህግ መጽሐፋዊ ደግሞ በአርባ ቀን ወደ ቤተ መቅደስ መግባት፣ ህግ መጽሐፋዊ ማለት ወደ አደባባይ እየወጣ በዓልን ማክበር። ይህንን ሊፈጽም የመጣ መልአክ ስለሆነ የሚፈጽመው ደግሞ ከእናቱ ጋር ነውና እናቱ ህፃንነቱ እየታቀፈችው ከፍ ብሎ ደግሞ አብራው እየተጓዘች ህግ ፈጽመዋል ማለት ነው። ይህን ነው የሚናገረው። ስለዚህ ሶስቱ ህጎች ለምሳሌ ግዝረት፣ ለምሳሌ በአርባ ቀን ወደ ቤተ መቅደስ መግባት፣ ለምሳሌ በዓላትን ማክበር፣ ይሄ ህግ ነው። ህግ ጸባዊ ማለት ደግሞ እየታዘዘ እንዘይት የዘዝ ለአዝማዲሁ እንተይቲሞ ለእናቱ ለወገኖቹ እየታዘዘ አደገ ነው። ህግ መጻፋዊና ህግ ጸባዊ ፈጸመ ማለት ነው። ስለዚህ እኛ ልናውቀው የሚገባን የመጀመሪያው የመጀመሪያው ወደ እግዚአብሔር ቤት የምንገባው በአርባ ቀንና ና በሰማያ ቀን እንገባለን፣ ልጅነት እናገኛለን። ስጋዊ እድገት በመግቦት ያርጋር በልብስ ያርጋር፣ መንፈሳዊ እድገት ደግሞ በመርድ ቤተክርስቲያን ወንጌሉን በመማር ቅዳሴውን በመስማት እናርጋለን ማለት ነው። አሁን ይሄ በዚህ የተጀመረ ህይወት ከፍ እያለ ሲሄድ፣ በተለያየ መልኩ ለምሳሌ ከሃይማኖት ወጥቶ ወደ ሌላ ቦታ ሊሄድ ይችላል። ያንን ሲመለስ በወንጌል አገልግሎት ቄደር አጥምቆ ወደ ክርስትና ማምጣት ነው ማምጣት ነው። ለምሳሌ በዓለም ውስጥ ገብቶ ጫት እየጠቃመ አሸሻ፣ ሌላም ሌላም፣ ዝሙት እየፈጸመ በዓለም የኖረ ሲመጣ ደግሞ ተህዋትና ፍትሐ ዘወልድ ኪዳን ደግሞ ጸበል ረጭቶ ማምጣት ነው። ሃይማኖት ለውጦ ወደ እስልምና ሄዶ ወይ ወደ ምንፍቅና ሄዶ ከመጣ ግን ቄደር ተጠምቆ ወደ ክርስትና ይገባል ማለት ነው። አሁን የጻው ህዝበ ክርስቲያን የሚያሳየው ግን እሱን አይደለም። ከአህዛብ ወገን መጠው እየተማሩ ያሉ ገና ያልተጠመቁ መቁረብ የማይችሉ እንዲያስቀድሱ ይፈቀዳል እስከ መቼ ጻው ወንጌል እስከሚነበበው ድረስ ገብተው በየ ቦታቸው ሆኖ ቦታ ይሰጣቸዋል ቅዳሴውን ያዳምጣሉ ወደ ፍር የቅዳሴ ሊገባ ወንጌል ተነቦ ጻው ከተባለ በኋላ ግን ስለማይቆርቡ ይወጣሉ ማለት ለገና አልተጠመቁም ስለ አልተጠመቁ ማለት ነው ስለዚህ ይወጣሉ እንደገና ደግሞ ትምህርታቸውን ተምረው ሲጠመቁ ሙሉ ጥምቀት ነው የሚጠመቁት ከአሕዛብ ከመጡ ከእስልምና ከመጡ ሙሉ ጥምቀት ነው ሰውየው ሰባ ዓመት ቢሆነው የአርባ ቀን ጥምቀት ነው የሚጠመቀው ሴትዮዋ የስልሳ ዓመት ወይም ደግሞ ወጣቷ የሀያ ዓመት ቢሆናት የሰማንያ ዓመት ጥምቀት ነው የምትጠመቀው ገና ከእስልምና ከአሕዛብነት ወደ ክርስትና ስለመጣሽ ማለት ነው ይህንን ነው ጻው ህዝበ ክርስቲያን ብሎ የሚናገረው ማለት ነው ምንድነው የሚለው ወንጌል ከተነበበ በኋላ ዲያቆኑ ንዑሰ ክርስቲያኖች ውጡ ብሎ የሚያውጅበት ምክንያት አዋጅ ነው። ቃጭሉን እንዲህ አድርጎ ይዞ ሰው ንዑሰ ክርስቲያን አዋጅ ነው። ይሄ ነው ቤተ ክርስቲያኗ ቃጭልን ለቅዳሴ መግቢያ፣ ቃጭንን ለኪዳን መሰሚያ፣ ቃጭንን ነፍሳት እና ስጋ ተለያዩ አንድ ሰው አረፈ ብላ ለመናገር ቃጭልን ለአዳጋ ጊዜ ደወልን። እንዲህ ቃጭል ደወል ለቅዳሴ መግቢያ ለቅዳሴ መውጫ፣ እንዲ እንዲ አይነት ስርዓቶች አሏቸው ማለት ነው። በአጭሩ ግን ቃጭን ቅዳሴ ስንገባ፣ ቃጭል ቅዳሴ መካከል ላይ፣ ቃጭል ቅዳሴ እግዚኦ ሲባል፣ ቃጭል ቅዳሴ ሲወጣ፣ ቃጭል ቅዳሴ ሲገባ፣ በዚህ በኩል የምንጠቀመው ደወል ደግሞ ሰዓታት ሲቆም ለኪዳን እንደገና ደግሞ እከል ያረፈ ሲባል ቅዳሴ ሲገባ የቅዳሴ መካከል ላይ እግዚኦ ሲባል እርገ ሲወርዱ ለዚህ ደወል እንጠቀምበታለን ማለት ነው። ይሄ ምንድን ነው? አዋጅ ነው። ባጭው የቃጮሉም ጉዞ አዋጅ ነው፣ ደወሉም አዋጅ ነው። ያው ባለፈው ስንማማር አጭር የዮሐንስን ስብከትና የዮሐንስን ለቅሶ የክርስቶስን እየተከተለ ወየ ወየ እያለ ያለቀሰውን ሰውን የሚተካና የሚያሳስብ የሚያስተምር እንደሆነ አይተነዋል ማለት ነው። ይህን ነው የሚናገረው። ሌላው ካህኑ በከማን አንጻሄኩ እደውየ ብሎ እጁን ታጥቦ ሲመለስ ንፍቅ ካህን ማይፈዱን የሚገልጽበት ምክንያት ጌታ በተነሳ ጊዜ መግነዙ ለብቻው ሰበኑ ለብቻው ተጠቅልሎ በመቃብሩ መገኘቱን ለማስታወስ ነው ይላል። ዮሐንስ ሀያ ቁጥር ሰባት ላይ የምናገኘው ነው። በመጀመሪያ ካህኑ ወጦ እጁን ከፀሂል ላይ ኒውትራ ላይ ይታጠማል። ምንድን ነው እሱ ኢየሱስ ክርስቶስን አይሁድ በይሁዳ ሻጭነት በሰላሳ አምር ገዝተው በሐና በቀያፋ ግቢው ለምርመራ እንጀምራለን ብለው ሂደታቸው ከጀመሩ በኋላ ብዙ ምርመራ አድርገዋል። ወደ ጲላጦስ ወስደውታል። ሄሮድስና ጲላጦስ ለብዙ ዘመን ተጣልተው ይኖሩ ነበር እና በክርስቶስ ስቅላት፣ ክርስቶስ ፍቅር ስለሆነ እግዚአብሔር ፍቅር ስለሆነ የተያዘው አምላክ ፍቅር ስለሆነ ለብዙ ዘመን ተጣልተው የነበሩ ሰዎች ክርስቶስን ለመስቀልና አዎ እሱን ለማስወገድ አንድ ሁነዋል። አንድ ያደረጋቸው እሱ ክርስቶስ ፍቅር ስለሆነ የፍቅር አባት ስለሆነ ነው ማለት ነው እና ጲላጦስ፣ ወደ ጲላጦስ ወስደው ሲሰጡት፣ ጲላጦስ አስቀድማ ሚስቱ በሕልም አይታ ወደ አንተ የሚመጣ የተያዘ እየተገረፈ ያለ ንጹሕ ደም ነው እና እጅህን በእሱ ላይ ምንም አይነት ውሳኔ እንዳትወስን ስሰቃይ አድር ያለው ብላ ልካለታለች። ለእርሱም እንደዚሁ ለራሱ በህሊላው ታይቶታል። ቀረባል እና ምንድን ነው ችግሩ ምን ሲያደርግ አገኛችሁት? እያለ ጠየቃቸው። ሰንበትን ሽሯል፣ ራሱን አምላክ አድርጓል፣ ራሱን የእግዚአብሔር ልጅ አድርጓል፣ በሰንበት እጉር አብርቷል፣ በሰንበት ለምጻም አንጽቷል፣ በሰንበት ሠላሳ ስምንት ዓመት ሙሉ አልጋ ላይ የነበረውን ተነስ ብሏል፣ በሰንበት ጎባጣ ተርትሏል፣ በሰንበት አንካሳውን እነ አድኗል። በሁለት አሳ በአምስት እንጀራ ከየት እንዳመጣው በማይታወቅ አምስት ሺህ ዛ ጥግቧል። ይህ ሁሉ ክስ ቀረበ። ከዚህ በኋላ እኔ ይህ ሁሉ በጎ ስራ እንጂ መጥፎ ስራ አይደለምና ክፉ ነገር አላገኘሁበትም አለና ከዚህ ሰው ደም ንጹህ ነይ ብሎ ውሃ አስመጥቶ ታጠበና እናንተ ግን እንደፈለጋችሁ አድርጎ እኔ ግን ከዚህ ሰውዬ ደም ንጹህ ነኝ አለና፣ ይህን መተርጉማን እንግዲህ ታጥቦ ጭቃ ብለውታል። እሪያ የምትባል አውሬ አለች ከውሃው ትወጣና ጭቃ ትነካለች። ጭቃው ላይ ትቆይና ወደዋ ትገባለች። ገባለች እና አሁን ጲላጦስ ወስዳችሁ እንደፈለጋችሁ አድርጉት ብሎ እንደፈለጋቸው እንዲያደርጉት፣ እንዲገርፉት፣ እንዲደበድቡት፣ ምራቃቸውን እንዲተፉበት፣ እንዲሰቅሉት፣ እንዲገሉት ስልጣንን ከሰጣቸው በኋላ እኔ ንጹህ ነኝ፣ ይሄ ሊሆን አይችልም። ዝሮ ዝሮ ግን ብሎታል፣ እኔ ንጹህ ነኝ ብሏል። ስለዚህ አሁን ምንድን ነው? ካህኑ ይወጣና ይታጠብና ሳትነጹ ነጽተናል ሳትበቁ በቅተናል ብላችሁ የክርስቶስን ስጋ ብትቀበሉ አዎ እናንተ ተጠያቂ ናችሁ፣ እኔ ግን ለዚህ ኃላፊ አይደለሁም ብሎ እነሆ ይህን ያደርጋል ማለት ነው። አዋጅ ነው፣ ይሄን ነው፣ አዋጅ ነው። ንስሐ ሳትገቡ የወሰዳችሁ ሳትመልሱ የቀማችሁ ማለት የሰረቃችሁም እንደዚህ ንስሐ ሳትገቡ የበደላችሁ ሳትክሱ በድፍረት መጣችሁ የክርስቶስን ስጋ ደም እና ደም እንዳትቀበሉ ብትቀበሉ ግን እግዚአብሔር አያየንም፣ ካህኑ አያውቀንም፣ ማን ያል ብላችሁ የምታደርጉት ግን ተጠያቂ ራሳችሁ ናችሁ ብሎ ምን ያደርጋል ማለት ነው። አዋጅ አውጃል ካህኑ ማለት ነው። ስለዚህ ካህኑ ይህንን አዋጅ አውጆ ወደ ምን ይገባል። ይረጨውና ውሃውን ብጁ ላይ ያለውን ያው እንግዲህ ስለተጸለይበት ጸበል ነው። ጸበሉን እንደዚህ ይረጫል። በቅዳሴ ላይ ያለ ነገር ሁሉ ጸበል ነው፣ ጸበል ነው። ያንን ጸበል ምን ነው ይረጨዋል ከረጨ በኋላ ይገባል ማለት ነው። ሲገባ ተከማጻይኩ ብሎ እጁን ጥጣጥቦ ሲመለስ ንፍቅ ካህን ማይፈዱን የሚገልጽበት ምክንያት ጌታ በተነሳ ጊዜ መግነዙ ለብቻው ሰበኑ ለብቻቸው ተጠቅልረው በመቃብሩ መገኘታቸው ምሳሌ የምሳሌ ነው ይላል። ይሄ ዮሐንስ ወንጌል ምራፍ ሃያ ቁጥር ሰባት የማጽፍ ወንጌል ምራፍ ላይ ስንመለከት ማርያም መግደላዊትና ሌሎቹ ማርያም ወደ መቃብሩ በሄዱ ጊዜ ማርያም መግደላዊት ወደ መላይት ጠጋ ስትል አደ ተራሰው አደ ትርጋጻ ሁለት መላእክትን አግኝታለች። ማንን ትፈልጋላችሁ ቢላቸው ደነገጡ፣ ሴቶች ናቸውና። እናንተስ አትፍሩ የተሰቀለውን የተነሳውን እንደምትፈልጓ አምናለሁ አለና፣ ዋን ኮርኮራ ለይእቲ እብን በደንጋዩን አገላብ ገለበጠና መቃብሩ ባዶ እንደሆነ አሳያቸው። ይልቁንም ደግሞ ወሰበንን ይጥብሉ እዚያ ጋር ሰበኑንም አሳያቸው አገኙት ይላል። ስለዚህ ካህኑ ያንን የሚገልጠው መላእክት መቃብሩን ደንጋዩን ፈንቅለው ባዶ መቃብር እንዳሳዩአቸው ያንንም ገልጦ ስጋውን ያሳያል ማለት። ቀጥሎ ደግሞ ሰበኑንና ልብሱን እዚያ ጋር ወርቆ ተጥሎ እሱ ግን ተነስቶ እንደነበረ ያንን ለማስተማር ነው ነው ሌላው ዲያቆኑ አንስ ወደ ወይክሙ የሚለው ይቀጥላል። ያስተማረን የመከረና አምላክ ክብርና ምስጋና ለስሙ ይሆን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ፣ ሼር አድርጉ፣ ሚዲያውን አሳድጉ። ማክሰኞና አርብ በየሳምንቱ ተከታታይ ሥርዓተ ቤተ ክርስቲያን ትምህርት እንማማራለን። ሰላም፣ እግዚአብሔር ከሁላችን ጋር ይሆን።